በታሪክ ኢስላም ወደ ፊሊፒን የመጣው በ14ኛው መቶ ክፍለ ዘመን መባቻ ላይ ነው። ከደቡብ ምስራቅ ኤዥያ ጀምሮ ያለውን የንግድ ኔትወርክ ይከተሉ በነበሩ የአረብና የማላይ ነጋዴዎች አማካኝነት ነበር እምነቱ ወደ ፊሊፒንስ የገባው። መጀመሪያም እምነቱ የተስፋፋው በሚንዳናኦና በሱሉ ደሴቶች ላይ ነበረ። እነዚህም ደሴቶች በዛሬ ጊዜ በፊሊፒንስ ውስጥ ከፍተኛ ቁጥር ያላቸው ሙስሊሞች የሚገኙባቸው ደሴቶች ለመሆን ችለዋል። በ2002 ፕሬዚዳንት ግሎሪያ ማካባጎላ ሮዮ ኢዳል ፍጥር ብሔራዊ በዓል ሆኖ እንዲከበር የሚያዝ ህገ ውሳኔ ላይ ፈረሙ። ይህ እርምጃም በፊሊፒንስ ውስጥ በሚኖሩ የሙስሊም ማህበረሰቦች ዘንድ ከፍተኛ አድናቆትን አገኘ። ከዚህ ውሳኔ በኋላም ኢስላም እንደ ሰደድ እሳት መስፋፋት ጀመረ። ከ2000 ዓ.ም በፊት የፊሊፒንስ ዋና ከተማ በሆነችው ማኒላ ውስጥ መስጂድ ማግኘት የሚታሰብ አልነበርም። ዛሬ ግን ጋዱ ይህ አይደለም። ዛሬ ማኒላ ብትሄዱ በሁሉም ስፍራ የመስጅድ ሚናራዎችንና በከተማው ጥጋ ጥግም የመስገጃ አዳራሾችን በገፍ ማየት ትችላላችሁ። በቅርብ ዓመታት የተደረጉ የህዝብ ቆጠራዎች እንደሚያሳዩት በፊሊፒንስ ውስጥ ወደ ኢስላም እምነታቸውን ቀይረው የሚመጡት ሰዎች ቁጥር በከፍተኛ ሁኔታ ጨምረዋል። ልክ በዚህ ክሊፕ ላይ የዓለም አቀፍ ሰባኪዎችን ስብከት ለቀናት ካዳመጡ በኋላ ሙሉ መንደሩ ኢስላምን እንደተቀበለው አሽሃዱ አሽሃዱ አላህ

ሙስሊም ከመሆኔ በፊት የህይወቴን ትርጉም አላውቅም ነበረ። ሕይወቴም የተበላሸ ነበረ። አሁን ግን የእርካታ ስሜት ይሰማኛል። የበለጠም ደስተኛ ሁኛለሁ። አሁን ፈጣሪ ማን እንደሆነና እርሱንም እንዴት ማምለክ እንዳለብኝ አውቄያለሁ። I have discovered the purpose of life, which is to worship my Lord ይሄውም ራሴን ምርጥ በማድረግ እርሱን ማምለክ ብቻ መሆኑንም ተረድቻለሁ። አሁን ሕይወቴ ትርጉማለሁ። ምንም እንኳን አላህ የተለያዩ ፈተናዎች ውስጥ ቢያስገባኝም ለምሳሌ የቤተሰብ ችግር፣ የሥራ ችግር፣ የገንዘብ ችግር ያሉ ፈተናዎች ቢኖሩብኝም ግን አልሐምዱሊላህ እላለሁ። ምክንያቱም ለእያንዳንዱ ችግሬ አላህ መፍትሄውን እንዳገኝ ይረዳኛል። ዋናው ነገር ጸሎቴን መቀጠሌና በአላህ ላይም እምነቴን ማጠናከሬ ብቻ ነው። በእርግጥ በርካታ ፊሊፒኒዎች ኢስላም ለመንፈሳዊነት፣ ለግብረ ገብነትና ማህበራዊ ፍትህ ከፍ ያለ ትኩረት የሚሰጥ በመሆኑ ወደ ኢስላም እየተሳቡ ነው። ኢስላም የማህበራዊ ስሜትንና ባለቤትነትን ያጠናክራል። ስለዚህ ስለዚህ እነዚህ ሰዎች በመስጂድ ውስጥ ጓደኝነትንና መደጋገፍን አግኝተዋል።

ይህ መስጅድ ሲገነባ በጣም ጥቂት ሙስሊሞች ብቻ ነበር በዚህ ያሉት። ነገር ግን መስጅዱ ተገንብቶና ጸንቶ ከቆሙ በኋላ ቀስ በቀስ በመስጊዱ ዙሪያ የሙስሊም ማህበረሰቦች መዳበር ጀመሩ። አብዛኛዎቹ እዚህ ያሉት ሙስሊሞች፣ በተለይ አዛውንቶቹ ከኢንዳናኦ የመጡ ናቸው። ነገር ግን ወጣቶቹ እዚሁ የተወለዱ ናቸው። ኢስላም እንደ አምልኮ፣ ቤተሰብና ስነ ምግባር ያሉ በርካታ የህይወት ገጽታዎችን የሚዳስስ መዋቅር ያለው እምነት ነው። በዚህም ፊሊፒኖች በቀላልነቱና በተግባራዊነቱ ሳቢያ ወደ ኢስላም ተስበዋል። በእርግጥ ኢስላም ለዘመናዊ ፈተናዎቻችንና ችግሮቻችን ተግባራዊ መፍትሄዎችን ይሰጣል፣ የሰው ልጆችንም ትርጉም ወዳለው ሕይወትና ስኬት ይመራል። ምጽዋትና ደግነት የኢስላም አንድ አካል ናቸው። በርካታ ሰብዓዊ ድርጅቶች የተቸገሩትን መርዳት ከሚለው ኢስላማዊ መርህ መነሳሳት ያገኙ ናቸው። ለሰብአዊ ችግሮች የሚያደርገው ጥረትና ለማህበረሰባዊ ግንባታዎች የሚሰጠው ከፍ ያለ ትኩረት ይስባቸዋል። እንደዚሁም ስለ እኩልነትና ፍትህ ለሁሉም በሚለው አቋሙም ይማረካሉ። ሰለምቴዎቹ ኢስላም በመድሎ ላይ በጭቆና ላይ ያለውን ተጻራሪ ጠንካራ አቋምና አካታችነትንና ሰላማዊ ማህበረሰብ እንዲኖር የሚያደርገውን ጥረት ያደንቃሉ። በኢስላም አማካኝነት ፊሊፒኖች ብዝሃንነታቸውን ሳይለቁ የነፃነትና የማንነት መገለጫቸውን አግኝተዋል። እንደ መደምደሚያ መታወቅ ያለበት በፊሊፒንስ ውስጥ የኢስላም ፈጣን እድገት ለመንፈሳዊ ስኬት፣ ለማኅበረሰብ ግንባታና ለማኅበራዊ ፍትህ ሕዝቡ ያለውን ፍላጎት ያንጸባርቃል። ኢስላም በዓለም ላይ የሚሊዮኖችን ሕይወት ቀይሯል። የሕይወት ፈተናዎችን እንዲወጡና ለማኅበረሰባቸውም አዎንታዊ አስተዋጽኦችን እንዲያደርጉ እየረዳቸውም ነው። ለጊዜያችሁ እናመሰግናለን።